የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርበዋል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ አበይት ርዕሶችን እንሆ የአገዋዊ ብሔረሰብ ዞን አመራሮች ከመንግስት አመራርነት ወደ ተራ ወንብድና ተቀይረዋል ተባለም በስፋት የምንመለከተው ጉዳይ ይሆናል። እንግሊዝ ቀኝ አክራሪ የእስራኤል ሚኒስትሮችን በፍልስጤማውያን ላይ ጥቃት በማነሳሳት ወንጀል ማዕቀብ እንደጣለች ታወቀም ወደ ባህር ማዶ ተሻግረን የምንቃኘው ጉዳይ ይሆናል። ሦስተኛው የሃይማኖት ተቋማት ጉባኤ ሀገር አቀፍ ኮንፈረንስ እየተካሄደ ይገኛል። ይህንንም ታደምጡታላችሁ። በአዲስ አበባ ከተማ አስተዳደር ውስጥ ሰኔ 3 ቀን 2017 ዓ ም በዋናነት ሁለት ነገሮች ሲከሰቱ አትሌት ገለቴ ቡርቃ የኢትዮጵያ ህዝብና መንግሥት ይፍረደኝ ተዘርፍ ያለው በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረ መድን በፖሊስ ቁጥጥር ሥር አይደለም ሲል የአዲስ አበባ ፖሊስ ሲገልጽ፣ በእጮኛው ሞዴል ቀነኒ አዱኛ ሞት ተጠርጥሮ እስር ቤት የነበረው አንዷለም ጎሳ ደግሞ ከስር ተፈቷል። ይህንንም የምንዳስሰው ጉዳይ ይሆናል። ከብራትና ከቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክና ሰብስክራይብ በማድረግ መረጃው ለብዙኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታ ይሆንላችሁ። የአገዋዊ ብሔረሰብ ዞን አመራሮች ከመንግስት አመራርነት ወደ ተራ ውንብድና ተቀይረዋል ተባለም። የአገዋዊ ብሔረሰብ ዞን አመራሮች ላለፈው አንድ ዓመት በላይ ከመንግስት አመራር የማይጠበቁ እጅግ ዘግናኝ ድርጊቶችን ሲፈጽሙ እንደነበረ አንድ የመረጃ ምንጫችን ገልጿል። በየትኛውም ህዝብና ሀገር ዘንድ መንግስታት ወይም መንግስት የመሆን ዓላማ ያላቸው ኃይሎች ሊያከብሯቸው የሚገቡና ቅቡልነትን የሚያረጋግጡ መሰረታዊ መርኮች ቢኖሩም በአገዋዊ ብሔረሰብ ዞን የመንግስት አመራሮች የሚፈጽሙት ድርጊት ግን ከሁሉም ይለያል። ለአብነትም ያክል አንድ መንግስት የንጹሐን ዜጎችን ደህንነት ያረጋግጣል፣ የህዝብ ተቋማትን ያስጠብቃል፣ የሃይማኖት ተቋማትን ያከብራል፣ ያስከብራል፣ የአካባቢውን ማህበረሰብ ያከብራል፣ የራሱን ባህል ቋንቋና ሴትን ያከብራል፣ ታሪካዊና ሃይማኖታዊ ቅርሶችን ያስጠብቃል፣ እንዲሁም ሌሎችም ናቸው። ነገር ግን በአማራ ክልል በአገባዊ ብሔረሰብ ዞን አመራሮች የሚፈጸሙ ግድያዎች፣ ከሕግ ውጭ ማሰር፣ በድብደባ አካል ማጉደል፣ ዝርፊያና የሙስና ድርጊቶች የዞኑ አመራር ባገ ህዝብ ላይ ያወጀው ኢሰብአዊ ድርጊት አስመስለውታል። ይህ የብሔረሰብ ዞን አመራሮች ተግባር ደግሞ የአገው ብሔረሰብ ዞን ህዝብ ላይ በየቀኑና በየጊዜው የሚፈጸም ተግባርና መለያ እንዲሁም የታወጀ ጦርነት እስከመሆንም ደርሷል። ይህ ተግባራቸው ህዝቡ መንግስትን በጥርጣሬ እንዲመለከት ያደርግ የነበርና ብሔረሰብ ዞኑ በጽንፈኛው ኃይል እንዲጨፈጨፍ ያደረገ ሲሆን አሁን ደግሞ ከመንግስት አመራርነት ወደ ተራሽፍታነት እየተቀየሩ መሆናቸውን ህዝቡ እያረጋገጠ ይገኛል። በአማራ ክልል ባገባዊ ብሔረሰብ ዞን ህዝብ ላይ በአራቱም አቅጣጫ፣ በሚናገሩት ቋንቋ፣ በተወለዱበት ነገድ፣ በሚከተሉት ሃይማኖትና በሌሎችም ምክንያቶች በጅም ላይ መገደል የመታፈን የመታሰር እና የመረሸን ሁኔታዎች በየቀኑ እያስተናገዱም ይገኛሉ። ጉዳቱ በታቀደ ሁኔታና በክልሉ መንግስት መር በሆነ አውድና በዞኑ አመራር አስፈጻሚነት ሲፈጸም እንደኖረም የታወቀ ነው። የአገባዊ ብሔረሰብ ዞን አመራሮች የዜጎችን ደህንነት ከመጠበቅና መንግስታዊ ግዴታቸውን ከመወጣት ይልቅ ማሰር፣ ማሳደድ እንዲሁም ማፈና በጅምላ ወደ መረሸን ተሸጋግረዋል። ይህንን በአገው ህዝብ ላይ የሚፈጸመውን መንግስታዊ ተግባር የፌዴራሉ መንግስት እንዳያውቅ በማደናገር አንድም የመንግሥትም ሆነ የግል ሚዲያዎች ብሎም የሰብአዊ መብት ተሟጋቾች ላለም እንዳይገልጹ የብሔረሰብ ዞኑ አመራር ዝግ በማድረግ በአገው ህዝብ ላይ ከፍተኛ በደል እየፈጸመ ይገኛል። ባለፉት ሶስት ዓመታት በተለይም ከሰሜኑ ጦርነት ጀምሮ በአገው ምድር ንጹሐን ዜጎችን በጦርነት መሃልም ቢሆን የመጠበቅ መንግስታዊ ኃላፊነቱን ከመወጣት ይልቅ የአገው ብሔረሰብ ዞን አመራሮች መከላከያ ከዞንና እንዲሁም የጽንፈኛው ክምችት ባለባቸው ያላቸው ቦታዎች እንዲወጣ በማድረግ ንጹሐን ዜጎችን በማስጨፍጨፍና ንብረት እንዲዘረፍ መሬት እንዲወረርና የልማት ሥራ እንዳይሠራ በማድረግ የተራ ሽፍታ ሥራ እየሠሩም ይገኛል። ጽንፈኛው ቡድን በአገው ሕዝብ ላይ የተደቀነውና ኢላማ ያደረገው ጥቃቱ ባንኮችንና የገበያ ቦታዎችን ማዕከል ያደረገ መሆኑ የተራ ሽፍታነት ትልቁ ማሳያ ቢሆንም የአሁኑ የዞኑ አመራር ግን ይህንን መጥፎ ተግባር የሚቃወሙትን ንጽሐን አገዎችን ከማሳደድ ውጭ ሌላ ተግባርም አይስተዋልበትም። የአገው ብሔረሰብ ዞን አመራር እንደ ብቸኛ መደበኛ ከሚመራው ሕዝብ ይልቅ የአማራ ክልል መንግሥትን በማሰብ የብሔረሰብ ዞኑ ህዝብ የተፈጥሮ ሀብቶችን፣ ታሪካዊና ሃይማኖታዊ ቅርሶችን የመመዝበር የማውደምና ላልተገባ ዓላማ የማዋል ስራ ተግባሩ አድርጎ ይዞታል። የዓይን እማኞችና የተለያዩ የተጎጂ ቤተሰቦች ለአገው ሚዲያ እንደገለጹት በግንቦት ወር በቻግኒ ከተማ ውስጥ በከተማ አስተዳደሩ ጸጥታና ደህንነት መሪነት እንደተገደሉ እንዲሁም በርካታ አገዎች ደግሞ በብሔረሰብ ዞን ውስጥ እየታሰሩ አካላዊ ጉዳትም እየደረሰባቸው እንደሆነ አረጋግጠዋል። ለአገው ሚዲያ የደረሰው መረጃ እንደሚያሳየው ከሆነ የአገው ብሔረሰብ ዞን አመራሮች ከጽንፈኛው ጋር ባላቸው ግንኙነት በርካታ ጠንካራና እውነትን ይዘው ለሀገርና ለህዝብ የታገሉ ወጣቶች እየተገደሉ ሲሆን አመራሮቹ ይህንን ለመግለጽ ግን ፈቃደኛ አይደሉም። ሰኔ 3 ቀን 2017 ዓ.ም በእንጅባራና አካባቢው የጽንፈኛው ኃይሎች በወሰዱት እርምጃ ጠንካራ አገዎች መሰዋታቸውንም እንኳን አልገለጹም። ወደ ተራውን በዴነት የተቀየረው የአገዋዊ ዞን አመራር በዚህ ሳምንት ደግሞ የአገውኛ ቋንቋ እንዲጠፋ ቀን ከሌሊት ሲሰሩ ለነበሩ ግለሰቦችና አመራሮች ሲሸልሙ የተመለከተ ማንኛውም ግለሰብ የዞኑ አመራር ምን ያህል አገውን ለማጥፋት እንደሚሰራ መገመት አይከብደውም። በሌላ መረጃ ደግሞ በጥቃቅን ተደራጅተው ሲሰሩ የነበሩ ወጣቶችን ያፈናቀለ ሲሆን፣ ሌሎችን በቦታው ለማደራጀት በሚስጥር እየሰሩ መሆናቸውም ታውቋል። ሦስተኛው የሃይማኖት ተቋማት ጉባኤ ሀገር አቀፍ ኮንፈረንስ እየተካሄደ ነው። ሦስተኛው የሃይማኖት ጉባኤ ሀገር አቀፍ ኮንፈረንስ ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ መልእክት በባህር ዳር ከተማ እየተካሄደ ይገኛል። ኮንፈረንሱ የአማራ ክልል የሃይማኖት ተቋማት ጉባኤ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በመተባበርም የተዘጋጀ ነው። በኮንፈረንሱም የአማራ ክልል እርሰ መስተዳድር አረጋ ከበደም የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋይን ጨምሮ ሌሎች የመንግስት የስራ ኃላፊዎችና የሃይማኖት አባቶችም ተገኝተዋል። የአማኞች ሀገር እንደሆነች የሚነገርላት ኢትዮጵያ የሃይማኖት አባቶች ቃልና ተግሳጽም ይከበርባታል። ለሺህ ዘመናት በዘለቀው ታሪኳ ሃይማኖቶችና የሃይማኖት አባቶች ሚናም ታላቅ ነበር። የሃይማኖት አባቶች በታላቋ ሀገር ኢትዮጵያ የሚኖሩ ኢትዮጵያውያን እየመከሩ እየዘከሩ እንዲሁም አንድነትን እየሰበኩ ለታላቅ ሀገር የተገባውን ሲያደርጉም ኖረዋል። ነፍስና ስጋን የሚያስታርቁት የሰማይና የምድርን ምስጢራት የሚያራቅቁት የሃይማኖት አባቶች ለሰላም፣ ላብሮነት ለአንድነትና ለጸና ኢትዮጵያዊነት ሚናቸው የላቀ ነው። የሃይማኖት አባቶች ክፉውን ነገር እያወገዙ መልካምን ነገር እያስተማሩ የተጣላን እያስታረቁ አንድነትን እያደራጁ ኢትዮጵያን ሲገነቡም ኖረዋል። ዛሬም የኢትዮጵያ ተስፋዎችና አድባሮች ናቸው። እንደ አድባር የሚቆጠሩ የሃይማኖት አባቶች ሰላምን እየሰበኩ ጥልና ጥላቻን እያወገዙ ለሀገር ትልቅ አስተዋጽኦም አድርገዋል። ዛሬ በባህር ዳር ከተማ የተጀመረው ኮንፈረንስም ለሀገር ሰላም ለመከባበር ላብሮነትና ለአንድነት ላቅ ያለ አስተዋጽኦ እንደሚኖረውም ይጠበቃል። በአዲስ አበባ ውስጥ ሰኔ 3 ቀን 2017 ዓ ም ሁለት ነገሮች ሲከሰቱ ታዋቂው አትሌት ገለቴ ቡርቃ የኢትዮጵያ ህዝብና መንግስት የፍረደኝ ተዘርፍ ያለው በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረ መድን በፖሊስ ቁጥጥር ስር አይደለም ሲል የአዲስ አበባ ፖሊስ ሲገልጽ፣ በእጮኛው ሞዴል ቀነኒ አዱኛ ሞት ተጠርጥሮ እስር ቤት የነበረው አንዷለም ጎሳ ደግሞ ከስር ተፈቷል። አትሌት ገለቴ ቡርቃ አስር ቤቶችና አራት ተሽከርካሪዎች በቀድሞ ባለቤቷ እንደተሸጡ በመግለጽ ሰሞኑ ፍትህ ስትጠይቅ በሚዲያዎች ታይታለች። አትሌቷ በገጠማት ጉዳይ ፍትህን እንዲሰጣት የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ መስጠቱ ይታወቃል። የአትሌቷ ጉዳይም ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየትን በማስተጋባት በማኅበራዊ ሚዲያው በሰፊው እየተሰራጨ ይገኛል። ይህ በእንዲህ እንዳለ ከትላንቱ ምሽት ጀምሮ ደግሞ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ መድን በአዲስ አበባ ፖሊስ በቁጥጥር ስር ዋለ የሚሉ መረጃዎች በማኅበራዊ ሚዲያው በሰፊው ተሰራጭተዋል። ቲክቫህ ኢትዮጵያ የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉ እውነት ነው ወይ ሲል የአዲስ አበባ ፖሊስ ኮሚሽንን ጠይቋል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ በርካታ ሰዎች ያወራሉ ነገር ግን እኛ ጋር የለም የሚል አጭር ምላሽ ሰጥቷል ሲል ቲክባ ኢትዮጵያ ዘግቧል። ግለሰቡ እንዳልተያዘና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ ተጠርጣሪው በፖሊስ ቁጥጥር ስር አይደለም ሲሉም ለቲክባ ኢትዮጵያ ተናግረዋል። ታዋቂው አትሌት ገለቴ ቡርቃ የኢትዮጵያ ህዝብና መንግስት ይፍረደኝ ተዘርፌ ያለው በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረ መድን አዲስ አበባ ከተማ ውስጥ ከነመኪናው ከያዘው ሽጉጥ ጋር ሊያመልጥ ሲል በአዲስ አበባ ፖሊስ በመንግስት ቁጥጥር ስር መዋሉን ለመንግስት ቅርበት ያላቸው አክቲቪስቶች ሲያሰራጩት ነበር። ሌላ መረጃ፣ በአዲስ አበባ ከተማ ውስጥ በእጮኛው ሞዴል ቀነኒ አዱኛ ሞት ተጠርጥሮ እስር ቤት የቆየው ድምፃዊ አንዷለም ጎሳ ለሶስት ወራት ከተጠጋ ጊዜ በኋላ እስር ቤት መውጣቱን ፋስት መረጃ አስነብበዋል። በሌላ በኩል ደግሞ የሕግ ባለሙያው አበባየው ጌታ ከአርቲስት አንዷለም ጎሳ ጠበቃ ጋር በስልክ ባደረገው ንግግር አርቲስቱ ከስር የመፈታቱ ዜና እውነት መሆኑን አረጋግጦልኛል ሲል አስታውቋል። እንግሊዝ ቀኝ አክራር የእስራኤል ሚኒስትሮችን በፊልስጤማውያን ላይ ጥቃት በማነሳሳት ወንጀል ማቀብ እንደጣለች ታወቀም። ኢትሜር ቤንጋቪር በግራ በኩልና በቀኝ በኩል ስሞትሪች የጠቅላይ ሚኒስትር ኔታናዊ ጥምር መንግስት ቁልፍ አባላት ናቸው። ዩናይትድ ኪንግደም ሁለት የእስራኤል ቀኝ ዘመን ሚኒስትሮችን እስራኤል በኃይል በያዘችው ዌስት ባንክ በፊልስጤን ማህበረሰቦች ላይ በተደጋጋሚ ጥቃት በማነሳሳት ማዕቀብ ጥላለች። ኢትማር ቤንጋምቪርና ስሞትሪች የተባሉት ሚኒስትሮቹ ወደ ዩናይትድ ኪንግደም እንዳይገቡና በዩኬ ያላቸውን ንብረትም እንዳያንቀሳቀሱ እግድ እንደተጣለባቸው የውጭ ጉዳይ ሚኒስትር አስታውቋል። ማክሰኞ ዕለት ይፋ የሆነው እርምጃው ከአውስትራሊያ ኖርዌይ፣ ካናዳና ኒውዚላንድ ጋር በጋራ የተወሰደ እንቅስቃሴ አካል እንደሆነም ተገልጿል። ለእርምጃው ምላሽ የሰጠችው እስራኤልም የተመረጡ ተወካዮችና የመንግስት አባላት ለእንደዚህ አይነት እርምጃ መዳረጋቸው አሳዛኝ ነው ብላለች። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሚ። የእስራኤል የፋይናንስ ሚኒስትር ስሞትሪች እና የደህንነት ሚኒስትር ቤንጋቪ በፍልስጤም ሰብአዊ መብቶች ላይ ከባድ ጥቃትና የአክራሪ ግጭቶችን አነሳስተዋል ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ እርምጃውን የተቃወሙ ሲሆን እንደዚህ አይነት ማዕቀቦች አሜሪካ መር የሆነውን የተኩስ ማቆም ጥረት አይደግፉም፣ ታጋቾችንም ወደ ቤታቸው አይመልስም፣ ጦርነቱንም አያስቆምም በማለት በኤክስ ገጻቸው አስታውቀዋል። አገራቱ ማዕቀቡ እንዲያነሱ የጠየቁት ሮቢዮ አሜሪካ ከእስራኤል ጋር በአጋርነት እንደምትቆምም ገልጸዋል። በእስራኤል የአሜሪካ አምባሳደር ማይክ ሀክቢ የሩቢዮን ውግዘት የተጋሩ ሲሆን ከቢቢሲ ጋር በነበራቸው ቃለ ምልልስ እርምጃውን አስደንጋጭ ውሳኔ ብለውታል። ሁለቱ የእስራኤል ሚኒስትሮች በጋዛ ጦርነት ባላቸው አቋም ትችትም ይሰነዘርባቸዋል። ሚኒስትሮቹ በጋዛ ስርጥ እርዳታ እንዲገባ የተደረጉ ጥረቶችን የተቃወሙ እንዲሁም በጋዛ ያሉ ፍልስጤማውያን ወደ ሌላ አካባቢ እንዲፈናቀሉ ጥሪ አቅርበዋል በሚልም ይተቻሉ። ዩናይትድ ኪንግደም የውጭ ጉዳይ ቢሮ በዌስት ባንክ የፍልስጤም ማህበረሰብ በእስራኤል ጽንፈኛ ሰፋሪዎች ከባድ ጥቃት እየደረሰበት ሲሆን ይህም የፍልስጤምን የወደፊት ሕልውና የሚጎዳ ይመስላል። ዓለም አቀፍ ምላሽን ለማጠናከር ዩኬ አውስትራሊያን፣ ካናዳን እና ኖርዌን ተቀላቅላለችም ተብሏል። ከመግለጫው በኋላ ዴቪድ ላሜ እነዚህ ድርጊቶች ተቀባይነት የላቸውም፣ ተጠያቂዎቹ ኃላፊነት እንዲወስዱ ለማድረግ ነው እርምጃ ወሰድ ነውም ብለዋል። በጋዛ አፋጣኝ የተኩስ አቁም፣ በጋዛ ወደፊት የመምራት ሚና በሌለው ሐማስ የተያዙ ታጋቾች በአፋጣኝ እንዲለቀቁ እርዳታ እንዲጨምርና የሁለት ሀገር መፍትሄን ለማሳካት እንጥራለን ሲሉ ማክለዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ተቀባይነት የሌለው ውሳኔ ሲሉ ለጠሩት እርምጃ ምላሽ ለመስጠት ካቢነው በሚቀጥሉት ሳምንት እንደሚገ ም ተናግረዋል። የዩኬ ውጭ ጉዳይ ቢሮ አምስቱ ሀገራት በዌስት ባንክ የሚገኙ የፍልስጤን ማህበረሰቦች ላይ እየጨመረ ያለው ጥቃትና በእስራኤል ሰፋሪዎች የሚፈጸመው ማስፈራሪያ መቆም እንዳለበትም አሳስበዋል። መስሪያ ቤቱ በመግለጫው በሚኒስትሮች ላይ የተጣለው ማዕቀብ እስራኤል ዓለም አቀፍ የሰብአዊነት ህግን ማክበር ባለባት ጋዛ እየተፈጸሙ ካሉ ሁነቶች የተለየ ተደርጎ መታየት የለበትም ሲል ማክሏል። መረጃውን ከቢቢሲና አልጀዚራ ወስደናል። ክቡራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጣይ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።